አሁን ለደረሰችበት ፈርጣማ የኢኮኖሚ እድገት ግዙፍ አበርክቶ የነበረኝ የኤሌክትሪክ መሐንዲስ፣ የሂሳብ ምሁር፣ መምህር፣ ደራሲና የአስተዳደር አማካሪም ነበርኩ። በፎርድ፣ ዜሮክስና ሌሎች እውቅ የአሜሪካ ኩባንያዎች ላይ በአማካሪነት በማገልገልም ልምዴን ለብዙዎች አካፍያለሁ። ዊልያም ኤድዋርድስ ደሚንግ እባላለሁ ከሙዚቀኛዋ እናቴ ፕሉማ ኤረን ኤድዋርድስ እና ከህግ ባለሙያው አባቴ ዊልያም አልበርት ዴሚንግ እንደ አውሮፓውያኑ 1900 በአሜሪካ አይሆ ግዛት ሲኦክስ ከተማ ተወለድኩ። ወላጆቼ በደንብ የተማሩ ስለነበሩ የትምህርትን አስፈላጊነት ገና በጨቅላ እምሮዬ መቅረጽ ችለው ነበር። በኤሌክትሪካል ምህንድስና የመጀመሪያ ዲግሪን የያዝኩ ሲሆን ቀጥዬም የማስተርስ ዲግሪን ከኮሎራዶ ዩኒቨርሲቲ፣ የዶክትሬት ዲግሪን ደግሞ ከዩኤል ዩኒቨርሲቲ በሂሳብና በፊዚክስ አጠናቅቄአለሁ። በዚች ዓለም በህይወት በቆየሁባቸው 93 ዓመታት ውስጥ በሥራ ዓለም ከተሰማራሁበት ጊዜ ጀምሮ በብዙ ሙያዎች ሀገሬን አገልግያለሁ። ወደ ሥራው ዓለም ስቀላቀል ቅድሚያ ያገለገልኩት በአሜሪካ የግብርናና የሕዝብ ቆጠራ ዲፓርትመንት ነበር። በዛም ዳሚንግ ስቴቨን የተባለ የአልጎሪዝም ስሌት በመቀመር በአሜሪካ ታሪክ ለመጀመሪያ ጊዜ ጥቅም ላይ የዋለ የናሙና አወሳሰድ ዘዴ አዘጋጅቻለሁ። በኋላም በአሜሪካ ጦር ሰራዊት ክፍል ጥያቄ መሠረት በ1951 የጃፓን ሕዝብ ቅድመ ቆጠራ ዕቅድ ላይ አማካሪ በመሆን ተሳትፌያለሁ። በማማከር ሥራው ላይ እንዳለሁም አጭር ሥልጠና እንድሰጥ ተጠይቄ በሥልጠናው ላይ የተገኙት የጃፓን ሳይንቲስቶችና መሐንዲሶች ሕብረት አባላት ስለ አስተዳደር ያለኝን ዕውቀት እንዳካፍላቸው ጋበዙኝ። በዛም በዓለም ላይ ዝናን ያተረፍኩባቸውን የምርታማነትና የጥራት አስተዳደር መርሆችን ለጃፓናውያን አካፈልኩ። ይህም ጃፓናውያን በስፋት ለሚታወቁበት የካይዘንና የአስተዳደር ጽንሰ ሐሳቦች መሠረት የጣለ ነበር። ጽንሰ ሐሳቦቹ ከሁለተኛው የዓለም ጦርነት በኋላ ጃፓን ከገባችበት የኢኮኖሚ ውድቀት አንሰራርታ ጠንካራ የኢኮኖሚ ባለቤት እንድትሆን አስችሏታል። ጃፓን ከጦርነቱ የተረፋትን ትቢያ ራግፋ ሦስተኛው የዓለም ግዙፍ ኢኮኖሚ ባለቤት እንድትሆን የስታቲክስ ምርት ጥራት አስተዳደር የተባለው አስተምህሮቴ ትልቅ ድርሻ ነበረው። አገልግሎትን ለማሻሻል የተሻለ የምርት ንድፍ በዓለም አቀፍ ገበያዎች በኩል የላቀ ሽያጭ ማስመዝገብና ምርቶችን በጥናትና ምርምር ማሻሻል ዋና ዋና ጽንሰ ሐሳቦቼ ነበሩ። ወጥ የሆነ የምርት ደረጃ መኖር ሌላው መሪሄ ሲሆን ተቋማት ሃብቶቻቸውን ለተቋቋሙለት ዓላማ ብቻ ማዋል እንዳለባቸውም የጸና አቋሜ ነው። በጃፓን የነበረኝን ቆይታ አጠናቅቄ ወደ አሜሪካ በተመለስኩ ጊዜም በአስተዳደር ችግር ምክንያት በወቅቱ ከፍተኛ ኪሳራ ውስጥ የነበረውን የፎርድ መኪና አምራች ኩባንያ እንዳማክር ግብዣ ቀረበልኝ። የኩባንያው ትልቁ ችግር የጥራት ሳይሆን የአስተዳደር እንደነበር ሳይውል ሳያድር ደረስኩበት። በኪሳራ ላይ በሚገኙ የመኪና ኢንዱስትሪዎች ውስጥ ከ85 በመቶ በላይ ያለው ችግር የአስተዳደር ክፍተት መሆኑን ስለማውቅ ድርጅቱ ወደ ትክክለኛው የትርፍ መንገድ እንዲመጣ አደረግኩ። በዚህና በሌሎች በርካታ አስተምህሮቶቼ ምክንያት በመላው ዓለም የጥራት አስተዳደር አባት በመባል እታወቃለሁ። በአሜሪካ እስከ ለተሞቴ ድረስ በበርካታ ዩኒቨርሲቲዎች በመምህርነትም አገልግያለሁ። ጥራትና ምርታማነትን ማሳደግ ላይ በርካታ መጽሐፍትን ጽፌ ለአንባቢያን አድርሻለሁ። ከ1950 ጀምሮ በሀገረ ጃፓን በዓለም ትልቁ የጥራት ሽልማት በእኔ ስም ይካሄዳል። ሽልማቱ ዳርሚንግ ፕራይዝ ተብሎ የተሰየመ ሲሆን በጥራታቸው በደንበኛ አያያዛቸውና በአስተዳደራቸው የላቁ ድርጅቶች ተወዳድረው ይሸለሙበታል። ሀገራችሁ ኢትዮጵያን ስንመለከት ሕንፃዎች መጀመሪያ ለንግድ ተብለው ተሰርተው ቀጥሎ ለመኖሪያ ሲሆኑ ይስተዋላሉ። ቢሮዎቻችሁና ከተሞቻችሁ ላይ ወጥ የሆነ አሰራር ሂደት የለም። ሥርዓት በተቀየረ ቁጥር የሚለዋወጡ የአሠራር ሂደቶችን አስተውላለሁ። ይህ እየካቡ የመናድ ልማድ ሊቀር የሚገባ መሆኑን አምናለሁ። ለትውልድ የሚሻገሩ ዘላቂ የአሰራር ሂደቶችንና የሥራ መመሪያዎችን መከተል በጥራትና ምርታማነት ላይ ያላቸውን ትልቅ ፋይዳ ልትገነዘቡ ይገባል ባይ ነኝ በሀገራችሁ የጥራት ሽልማቶችን በጣም ውስን ናቸው። እነሱም የተአማኒነትና የገለልተኝነት ጥያቄዎች የሚነሳባቸው በመሆናቸው በዘላቂነት መቀጠል አልቻሉም። በሀገር አቀፍ ደረጃ ድርጅቶችን ስታወዳድሩ ለዓለም ብቁ የሆኑና በጥራታቸው የተመሰከረላቸው ድርጅቶችን ታፈራላችሁ። ጥራት ላይ አትደራደሩ። ጥራት የአንድ ሀገር የኢኮኖሚ እድገት ምሰሶ በመሆኑ ከዓለም አቀፍ ገበያ ጋር የምትወዳደሩበት የጥራት ደረጃ ይኑራችሁ። አሁን ያለባችሁን የውጭ ምንዛሬ ጥረት መቅረፍ የምትችሉት ተወዳዳሪ የሆኑ ምርቶቻችሁን በዓለም ገበያ በማስተዋወቅና በመሸጥ ጠንካራ የወጪ ንግድ ባለቤት መሆን ስትችሉ ነው። ስለዚህም ጥራትን በምንም ነገር አትለውጡ። የተገልጋዮችን ፍላጎት በሚገባ ማሟላት፣ ስራዎችን በታቀደው ጥራት፣ ጊዜና ገንዘብ ማጠናቀቅ፣ አዳዲስ ቴክኖሎጂዎችን በማበልጸግ ደንበኞችን በየጊዜው የተሻለ ልምድ ማስተዋወቅ የአንድ ተቋም መሰረታዊ መርሆች መሆን አለባቸው። ከፍልስፍናዎች መካከል ዘላቂ የሆነ ከፍተኛ የምርት ጥራት ነው። በሀገራችሁ አንድ የንግድ ቤት ይከፈትና ደንበኞችን ለመሳብ ሲል በተመጣጣኝ ዋጋ ጥራት ያለው አገልግሎቱን ያቀርባል። ጉድና ጅራት ከወደ ኋላ ነው እንዲሉ እያደር አገልግሎቱ እየቀነሰ ይመጣል። በአንድ ወቅት በአገልግሎታቸው ተደንቃችሁ ቤተሰቦቻችሁን ወይም ጓደኞቻችሁን ይዛችሁ ስትመጡ የነበረው እንዳልነበር ሆኖ የድርጅቱ አገልግሎት ድሮ ንቃችሁ ከተዋችኋቸው የባሰ ዝቅ ብሎ ልታገኙ ትችላላችሁ። ይህ ደግሞ ደንበኞችን ያላማራጭ ማስቀረት ወይም ማባረር ነው። ተጠቃሚ ከሌለ አንድ ድርጅት ነፍስ የለውም። በዚህም ደንበኛችሁን መንከባከብና ማስደሰት ለአንድ ድርጅት ውዴታ ሳይሆን የህልውና ጥያቄ ነው። አንዱ ቢሄድ አንዱ ይመጣል ብትሉ ሰንካላ እድገት የሌለውንና ወና ድርጅታችሁን ታቀፋችሁ ቁጭ ትላላችሁ። ሲያዩት ያላማረ ሲበሉት ያቅራል ነውና ድርጅታችሁ በአግባቡ መጽዳቱንም በአግባቡ መከታተል አለባችሁ። በተለይ የምግብና የመጠጥ አገልግሎት የሚሰጡት ድርጅቶች ላይ የምታዘበው የንጽህና ጉድለት አይደለም ለመመገብ ባጠገቡ ለማለፍ እንኳ አያስመኝም ወይ? ከናንተ ጋር አብረው ሊቆዩ አልያም ለዘላለም ሊሻሻዋችሁ የተዘጋጁ ደንበኞቻችሁ በእንግዳ ተቀባዮቻችሁ መዳፍ ላይ ናቸውና ከደንበኞቻችሁ ጋር ቀጥተኛ ግንኙነት ያላቸው የሠራተኞቻችሁን እንቅስቃሴ ባንክሮ እንድትከታተሉ አበክሬ መክራችኋለሁ። ነቢይ በሃገሩ አይከብርም እንዲሉ በሃገሬ ክብር የተሰጠኝ ዘግይቶ ነበር። ከመሞቴ ከአምስት ዓመት በፊት ከፕሬዝዳንት ሮናልድ እጅ በቴክኖሎጂ ዘርፍ የብሔራዊ ሜዳሊያ ተበረከተልኝ። ቀጥሎም በዛው ዓመት ከብሔራዊ የሳይንስ አካዳሚ በሳይንስ ዘርፍ ሽልማት ተበርክቶልኛል። ምንም እንኳን በሃገሬ ዝናዬ ናኘው ከሞቴ በኋላ ቢሆንም የማታ ማታም ቢሆን ዕውቅና ተችሮኛል። በሃገራችሁ ለህዝብ የለፉ ልማዳቸው ለትውልድ ያሻገሩ በእውቀታቸው ሀገር ያሳደጉ ባለውለታዎቻችሁን በህይወት እያሉ የማመስገን ልምድ ይኖራችሁ፣ በትውልድ ቅብብሎሽ የጸናች ሀገር እንድትመሰርቱ ድርሻ ይኖረዋልና በሕይወት ላሉ ጠቢቦቻችሁ እውቅና አንስጡ። በ1993 በካንሰር ህመም ከዚህ ዓለም ድካም ባርፍም ስራዎቼ አሁንም ሕያው ሆነው ዘልቀዋል እንደኔ በተሰማራችሁበት የሥራ መስክ አንቱታን ለማትረፍ ራሳችሁን በእውቀት አሳድጋችሁ በትጋት በርትታችሁ ስሩ። የሙያ ስነ ምግባር ሲያድግ ተቋም ያድጋል። ተቋማት ሲያድጉ ሀገር ትበለጽጋለችና ሁላችሁም ለሙያችሁ በኃላፊነት ስሜት የምትችሉትን በመስጠት ለሀገራችሁ እድገት የራሳችሁን ጡብ አበርክቱ። ዊልያም ኤድዋርድስ ደሚንግ ነበርኩ።